የአፍሪካ ማሪን ኮርፐስ ጄኔራል እና በአፍሪካ ማዛዥ ከሆኑ ጄኔራል ማይክል ላንግሊ ጋር በጋራ ፍላጎታቸው በሁለትዮሽ ቀጠናዊ ጉዳይ ዛሬ ጠቅላይ ሚኒስተር ጋር መክረዋል። እነህ ጄኔራል ማን ናቸው? በምንስ ጉዳይ መከሩ የሚለውን በዝርዝር ምና ይሆናል። ህወሓት ዳግም የሞት ድግስ አሰናድቷል። በዚህም ጉዳይ ምንድን ነው የሚለውንም በዝርዝር ምና ይሆናል። በጽንፈኞች የህወሓት ቡድን በኩል እየተካሄደ ያሉ ሰልፎችና የአጽም ማሰባሰብ ስራ በዚህም ሰፋ ያለ ዜና ትንታኔ ከዚህም ከዚያም ማጠናክረን የምናቀርብ ይሆናል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ምናለ የሚለውንም ዜና ይዘን አካተን ይዘን ቀርበናል። የዋይት ሀውስ ፕሬስ ሴክሬታሪ ካሮል ሊቬንት በዛሬው ዕለት በፕሬዝዳንት የተሰጠ መግለጫ ለጋዜጠኞች በንባብ አሰምተዋል። ይዘት ውስጥ ምንድን ነው የሚለውንም በዝርዝር የምናይ ይሆናል። በእስራኤልና በኢራን መካከል የተካሄደው ጦርነት በአፋጣኝ የተኩስ አቁም ስምምነት እንዲደረግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ ጥሪ ያቀረቡ። ሰላም ጤና ይስጥልን ውድ ኢትዮ ክርንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ። ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከጄኔራል ማይክል ላንግሌ ላይ ተወያዩ። ጠቅላይ ሚኒስትሩ ከአሜሪካው ማርክ ኮርፐር ጄኔራል ና የአፍሪካ አዛዥ ከሆኑት ጄኔራል ማይክል ላንግሌ ጋር የጋራ ፍላጎት በሆነው የሁለትዮሽ ና ቀጠናዊ ጉዳይ ላይ ዛሬ ጠዋት ውይይት አድርገናል ብለዋል። በአዲስ አበባ የተደረገው ውይይት የተካሄደው በሶማሊላንድ ጄኔራል ማይክል ላንግሌ ከአምባሳደር ሪቻርድ ሬይል የተመራ ከፍተኛ የአሜሪካ ልዑክ አካል መሆናቸው ካረጋገጠች ከአንድ ቀን በኋላ ነው። ልዑኩ በሀርጌሳ ፕሬዚዳንት አብዱርህማን ኢሮና በሌሎች ከፍተኛ ባለስልጣን ጋር ውይይት አድርገዋል። የሶማሌላንድ ፕሬዝዳንት ጽፈት ቤት በወጣው ጋዜጣዊ መግለጫ መሰረት ልዑኩ የጋራ ጸጥታና ባህር የመከላከያ ጉዳይ ውይይት አድርገዋል። እንዲሁም ለቀጠና የጸጥታ ትብብር አስፈላጊ የሆነ መሰረተ ልማቶች በመገምገም የበርበራ ወደብን ከተማ ጎብኝተዋል። በዚሁም ጋር ተያይዞ በኢትዮጵያና አሜሪካ በሰላም ጸጥታ ያላቸውን ትብብር አጠናክሮ ይቀጥላሉ ሲል ፍልድ ማርሻር ብርሃኑ ጁላ ተናግረዋል። ኢትዮጵያና አሜሪካ በሰላም ጸጥታ ጉዳይ ያላቸው ሁለንተናዊ ትብብር አጠናክሮ ይቀጥላሉ ሲሉ የጦር ኃይሎች ጠቅላይ ታማጆሩም ፊልድ ማርሻር ብርሃኑ ጁላ ተናግረዋል። ፊልድ ማርሻር ብርሃኑ ጁላ በአሜሪካ በአፍሪካ እዝ አዛዥ አፍሪ አፍሪኮሙ ጄኔራል ማይክል ላንጌላ የተመራልኡክ ተቀብለ አነጋግረዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት አሜሪካና ኢትዮጵያ ከመቶ ዓመት አመት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት እንዳላቸው አስታውሰዋል። በሁለቱ ወዳጅ ሀገራት በቀጣይ መከላከያ ዘርፍ በትብብር መስራት የሚያስችል ጉዳይ መግባባት መድረሳቸው ተናግረዋል። በቀጠናው ባለ የጋራ መግባባት በተያዘበት በተለይ የቀይ ባህርና በአፍሪካ ቀንድ አካባቢ የሚታዩ የጸጥታ ጉዳዮቿ በጋራ ተጠቃሚነት በትብብር ለመስራት የሚያስችል ጉዳይ ላይ ተስማምተዋል። ጄኔራል ማይክል ላንግሌይ በበኩላቸው ኢትዮጵያ በአፍሪካ ቀንድ በቀጠናው ከፍተኛ ሚና ያላት ሀገር መሆኗን አስታውሰዋል። በተለይ በሶማሌ ሰላም ለማስፈንና ና ሽብር ምርተኝነን ለመዋጋት እያደረገች ያለውን ጥረት ያላቸውን አድንቆት ገልጸው በውይይታቸው በቀጠና ያለው ሁኔታ በግልጽ እንደተረዱ ጠቁመው በቀጣይ ወታደርነት ጸጥታ ጉዳይ በጋራ ለመስማት መስማማታቸው ተናግረዋል። በውይይቱ በአፍሪካ የአሜሪካ አምባሳደር ኤርቫን ማሲንጋ ጨምሮ ከፍተኛ የኢትዮጵያና የአሜሪካ ወታደራዊ አመራሮች መገኘታቸውን የመከላከያ ኦንላይን ሚዲያ መረጃዎች ያመለክታሉ። ህዝባዊ ወያኔ ሓርነት ዳግም የሞት ድግስ አሰናድተዋል። ከጠሩና ታባዜ መላቀቅ ያቃተ ህዋሀት ተከዜ ከመሙላቱ በፊት ወልቃይትን ለመውረር ወስነዋል። ለዚህም አላማው እንደ አቅሙ ዝግጅት ሲያደርግ ከርሟል። የሻእቢያን ግፍ በሚል ይሁን ታገኝቷል። ለዚህም አላማ አስቀድሞ ያዘጋጀ የተወሰነ ሀሳፋዊ ፋኖች ከጎኑ አሰልፈዋል። ህወሀቶች በእነሱ ግምገማ አሁን ለጦርነት የተመቸ ጊዜ ናቸው። በኢትዮጵያ አይን ሲታይ ግን ነገሩ ሌላ ነው። ህወሀት ተገንጥሎ የቀረው ይህ ቡድን ከስደት እና ከጦርነት የተረፈውን ጦር ይዞ ክረምቱን ከመግ ቱ በፊት ጦርነት ለመክፈት ላይ ታች እያለ ይገኛል። ሰሞኑን ስራ ተዘግቶ በተፈናቃይ ስም የወጣው ሰልፍ ጦርነት የህዝብ ጥያቄ የተጀመረ ለማስመሰል የተደረገ ድራማ ነው። መቀሌ ላይ አጋር በማሰባሰብ የተደረጉ ስብሰባዎች፣ የተጻፉ ሰነዶች ሁሉም በእጃችን ይገኛሉ። ህዋት የተፈናቃይ ለመመለስ ተቋቁሞ የነበረ ኮሚቴ የመሳተፍ ፍላጎት የለውም። ሰውም አልመደበም። በተደጋጋሚ የቀረበለት ጥያቄ አልተቀበለም። የተፈናቃዩ ስም፣ የተፈናቀሉበት ቦታ እንዲያዘጋጅ ተጠይቆ አላቀረበም። በዚህም ሰዎች የተፈናቀሉ ሰዎች የፖለቲካ መቆያ ናቸው ተብሏል ተብሏል። በእነሱ ስም ሌላ አሰቃቂ ጦርነት ለመጀመር እጁ ውስጥ የገቡ ወጣቶች አሰባስቧል። ጦርነት አስከፊ ነው። በተለይ ከጦርነት ቁስል ሙሉ ለሙሉ ላላገመገመ ሚስኪን የትግራይ ህዝብ ጦርነት በፍጹም ዳግም ሊያዩ አይገባም ነበር። ነገር ግን እነዚህ ከጦርነት ውጭ ምን ህልውና የሌላቸው ያለላቸው ሰው ትንፋሽ ነፍስ የዘሩ ይመስላቸው ከጦርነት ውጭ ሌላ አማራጭ አይታያቸውም። ኢትዮጵያ ጦርነት አትፈልግም። ነገር ግን ሰላም ባንድ ወገን ጥረት ብቻ ይመጣምና ህልውና ለማስጠበቅ ሁሉ ጊዜም በጥንቃቄ ትጠብቃለች። ኢትዮጵያ በሴራና በጦርነት አትንበረከክም የሚሉ ኃይሎች አሁንም አስቀድመን ነፍስ ይማር በማለት

ጽንፈኛው የህወሀት ቡድን በኩል እየተካሄዱ ሰልፎችና የአጽም ማሰባሰብ ስራ ጽንፈኛው ቡድን ተፈናቃይ እንደ ሽፋን በመጠቀም እንዲሁም የሰማዕታትን በዓልን እንደምቹ ሁኔታ በመመልከት የፌዴራል መንግስት ላይ ተጽዕኖ ለማሳደር ያለመ የፖለቲካ ፍላጎት ለማስፈጸም እየተንቀሳቀሰ ይገኛል። በዚህም የተቃውሞ ሰልፎች እንዲካሄዱ በማድረግ በተለያዩ አካባቢ ተቀርበ የነበረ አጽሞችን በማውጣት ማህበረሰቡ በማነሳሳት ግብአት አድርጎን እየተጠቀምበት ይገኛል። ጽንፈኛው ቡድን ተፈናቃዮች ወደ መኖሪያቸው ቤት የመመለስ ፍላጎት ሳይሆን ይልቁንም 2 2015 ጀምሮ በጊዜያዊ አስተዳደሩ ጋር የተዘጋጀውን እቅድ ሲያደናቅፍ ቆይታል። አሁን የታደሰ ወረደ እንቅስቃሴ እያወከ ባለበት ሁኔታ ተፈናቃዮች በፌዴራል መንግስት ላይ ቅሬታ እንዲያቀርቡ እያስገደደ ተቃውሞ እንዳሰሙ በማድረግ የፖለቲካ ፍላጎት ማስፈጸሚያ ለማድረግ እየተንቀሳቀሰ ይገኛል። በዚህ አኳያ ቡድኑ ተፈናቃዮች በመጠቀም በጊዜያዊ አስተዳደሩና በፌዴራል መንግስት ላይ ጫና ለማሳደር፣ ዓለም አቀፍ ማህበረሰብ ጫና እንዲያሳድሩ እንዲሁም በሻዕቢያ አደፋፋሪነት ወደ ኃይል አማራጭ ለመግባት እንዲመቸች ለማነሳሳት እየተጠቀመበት ነው። አራት ሁለት ሺ አስራ ሰባት ዓመተ ምህረት በመቀሌ የሚገኘው ተፈናቃዮች በማሰባሰብ ፕሬዚዳንት ጽህፈት ቤት ግቢ ውስጥ ተቃውሞ ሰልፍ እንዲያካሄዱ አድርገዋል። ቡድኑ የተቃውሞ እንቅስቃሴ በማስቀጠል ጸለም ምዕራብ ትግራይ በሚል የተቋቋመ ሲቪክ ማህበራት በኩል በቃ በሚል መሪ ቃል ቀል ከሰኔ አስራ አንድ ጀምሮ ለሶስት ቀን የሚቆይ ሰላማዊ ሰልፍ መቀሌ ከተማ አስጀምረዋል። በሰልፉም የትግራይ ህዝብ ስቃይ ይቁም፣ ህዝቦች ከወረራ ነጻ ያውጡ፣ አምስተኛው ክረምት መጠለያ ስፍራ መኖሪያ ብቃ፣ የትግራይ ግዛት አንድነት ይመለስ የሚሉ መፈክሮች ሲያስተጋባ አስተውሏል። በሌላ በኩል ደግሞ መንግስት ትግራይ ግዛት ከኤርትራ ባለማስለቀቁ ሰላም ስምነቱ አላከበረም ሲል ከርሞ፣ በቅርቡ ደግሞ ፌደራል መንግስት ኤርትራን ለመውረር ድል ፈልጎ እንጂ የኢትዮጵያ መንግስት ከትግራይ የያዘው መሬት የለም ማለቱ ይታወሳል። በሌላ በኩል ደግሞ ዓለም አቀፋዊ ማህበረሰብ ለጉዳይ ትኩረት በመስጠት በፌዴራል መንግስት ላይ ጫና እንዲያሳድር ትኩረት በመሳብ ሰኔ 22/2017 በስዊትዘርላንድ ጀኔቫ ሰልፍ ለማድረግ ፍላጎት ይዞ እየተንቀሳቀስ ነው። ይህ ቡድን የተፈናቃዮች አጀንዳ እንደ ሽፋን በመጠቀም የፌዴራል መንግስት በፕሪቶሪያ ስምነት መሰረት አከራካሪ አካባቢዎች ማስመለስ አልቻለም በሚል አካባቢ ሊደረግ የሚያስበው ትንኮሳ ምክንያት ለማግኘት የታሰበ ነው። በተያያዘም ጽፈኛ ቡድን በሰሜን ኢትዮጵያ ወጥ በተካሄደው የተቀበሩት ታጣቂ አጽም ደብቆ ቆይተው አሁን በማሰባሰብ ሰኔ 152017 ዓ ም የሰማዕታት በዓል በሚል የሚያከብረው ፕሮግራም ላይ ፖለቲካ አጀንዳ ለማዋል እየሰራ ይገኛል። በዚህም የክልሉ ጸጥታ ቢሮ ኃላፊ ጀኔራል ፍሳ ኪዳን ማንጁስ ሰኔ 8 2017 ዓ ም በደቡብ ዞን ጨርጨር አካባቢ በተሄድ የተለያዩ ቦታ የተቀበረ አጽም በማሰባሰብ መርሃ ግብር አስጀምሯል። ይህን ተከትሎ በማነ ዘረሰናይ በሚባል ግብር የሚመራ የትግራይ ጄኖሳይድ ጥናት ጣሪ ተቋም በፌዴራል መንግስት ወታደሮች በኩል ተፈጽመ የሚለው ጀኖሳይድ ምክንያት 480 የሚያክሉ የጅምላ መቃብር ማግኘቱ ይገልጻል። ተቃዋሚዎች አገኘው በሚል የጅምላ መቃብር አጽም በማውጣት ስራው እንደጀመረና ከሰኔ 15 2017 ዓመተ ምህረት የአጽም ማሰባሰብ ስራውን ጨርሶ ዶክመንተሪ በማዘጋጀት ለዓለም አቀፍ ማህበረሰብ ተደራሽ ለማድረግ እየሰራ ነው። ይህ እንቅስቃሴ በክልሉ የሚገኙ መቃብሮች ባለፈ አማራ፣ አፋር ክልል የተቀበሩ አባላትን በሽምግልና ለመውሰድ ፍላጎት አለው። ይህን ቡድን በተለያዩ አካባቢ የሚገኙ ታጣቂ አጽሞች በማውጣት በህዝብ ዘንድ በመንግስት ላይ የተዛባ እይታ በመፍጠር ሚስጥር ባልሆነ ሚስጥራዊ እየሰራ በዚህም ቀደም ሲል ጊዜ አስተራር በአካሄደው ጥናት 76 በመቶ ሻቢያ፣ 18 በፋኖ በአማራ ሀይል ተፈጽሟል በማለት ያለው ግኝት ሰነድ በመከለስ አሁን በሻቢያና ፋኖ እየተሞዳሞደ በሆኑን ኃጢአት በሙሉ በፌዴራል መንግስት በመድፈር ጥላቻና ቁጭት በመፍጠር አዲስ ግጭት በግብአት ለመጠቀም አልሞ እየሰራ ነው። ከዚህም ጋር በተያያዘ ቡድኑ ሰኔ 15/2017 ዓ.ም የተከበረው የሰማዕታት እንደምቹ ሁኔታ በመጠቀም የፖለቲካ አጀንዳ ለማስፈጸም አትኩሮት እየሰራ ነው ተብሏል። ኢራን የኒውክሌር ቦምብ ለመስራት እየሞከረች ለመሆኑ ምንም አይነት ማስረጃ አላገኘውም ሲል የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ገለጸ። የዓለም አቀፍ የአቶሚክ ኢነርጂ ዋና ዳይሬክተር የሆኑ ተራፍ አልግሮሰሪ ኢራን ወደ ኒውክሌር ጦር መሳሪያ መሸጋገር እየተቃረበ ለመሆኑ የሚያረጋግጥ ምንም አይነት ማስረጃ የለኝ በማለት ተናገሩ። ይህ ሆነው እስራኤል ብሔራዊ ስጋት ፈጥሮብኛል በማለት የኢራን የጦር መሳሪያ መርሃ ግብር ለማስቆም በሚል በኢራን የኒውክሌር ጣቢያ ላይ አየር ጥቃት እየሰነዘረች ባለችበት ወቅት ነው። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከትናንት በስቲያ ኢራን ፈጽሞ የኒውክሌር መሳሪያ ሊኖራት አይገባም ይገባል መረጃ አለን የሚለው አካላት ስለሚናገሩ ነገር ግን የለኝም። ኢራን የኑክሌር መሳሪያ ለመስራት ግን በጣም የተቃረበችበት ይመስለኛል ሲሉ መናገራቸው ይታወሳል። ይህን ተከትሎ እንዲህ ዋና ጸሐፊው ኢራን የኑክሌር መሳሪያ ለመስራት ተቃርባለች የሚለው የእስራኤል ናይ አሜሪካ ውንጀላ የሚቃረር መግለጫ ሰጡ። ዋይት ሀውስ ፕሬዝዳንት ሴክሬታሪ ካሮል ሊቬንት ዛሬ ዕለት በፕሬዝዳንቱ የተጻፈ መግለጫ ለጋዜጠኞች በንባብ አቅርበዋል። ፕሬዝዳንቱ በቅርብ ጊዜ ውስጥ ሊካሄድ የሚችሉ ትልቅ የድርድር እድል መኖሩን በማመን የሚቀጥሉ ሁለት ሳምንታት ውስጥ ጦርነት ለመሳተፍ ላለመሳተፍ ወስናለሁ ሲሉ ይገልጸዋል። ፕሬስ ሴክሬታሪ ካሮል ሊቬንት ፕሬዝዳንት ትራምፕ ዲፕሎማቲክ መጽሔት ይሻሉ በማለት የገለጹ ሲሆን ከብሔራዊ ደህንነት ምክር ቤት አባላት ጋር ምክክር ማድረጋቸውን ጠቅሰዋል። መሆኑን ፕሬዝዳንቱ እንዳስፈላጊነቱ አስፈላጊነቱ ኃይል ለመጠቀም ወደ ኋላ አይሉም ሲሉም ይገልጸዋል። በተጨማሪም ጦርነት ከተነሳ ጀምሮ ፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮቭ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በስልክ በተደጋጅ ሲያወሩ እንደነበር ኋይት ሀውስ አረጋግጠዋል። ኢራን የኒኩሌር ቦምብ ለመስራት ከመቸውም ጊዜ በበለጠ ተቃርባለች የሚል ጥያቄ ሲመልሱ እውነታዊ የኢራን የኒኩሌር መሳሪያ ለመያዝ አልቀረበችም የሚል ምላሽ ሰጥተዋል። የኢራን የኒኩሌር መርሃ ግብር ለማጥፋት ወታደራዊ አቅም ያላቸው ብቸኛ ሀገር አሜሪካ መሆኑ ምክንያት አሜሪካ በጦር ለመሳተፍ አለመሳተፏ ትልቅ ያሰላለፍ ለውጥ ያመጣል ተብሎ ይጠበቃል። ላለፉት አንድ ሳምንታት ውስጥ የገቡት የኢራንና እስራኤል ጦርነት በአፋጣኝ ተኩስ አቁም ስምምነት እንደሚያደርጉ የተባበረ መንግስታት ድርጅ ዋና ጸሐፊ አንቶኒ ጉተሬዝ ጥሪ አቀረቡ። በሁለቱ ሀገራት መካከል እየተካሄደ የሚገኘው ጦርነት እየተባባሰ መሆኑን የተናገሩ ዋና ጸሐፊው ሀገራት ግጭት በማቆም በአስቸኳይ ተኩስ አቁም ስምምነት እንዳደርጉም ጠቁመዋል። በሁለቱ ሀገራት መካከል እየተካሄድ ያለው ጦርነት ሁለት አለም አቀፋዊ ማህበረሰብ ወደ አለም አቀፍ ግጭት ጦር እንዳይስፋፋ መከላከል እንዳለበት አሳስበዋል። ዋና ጸሐፊ ይህ እንዳሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው ከእስራኤል ጎን በመሆን ጦርነቱን ልትሳተፍ ላትሳተፍ ትችላለች፣ ማንም አያውቅም ማለታቸውን ተከትሎ ነው። በሁለቱ ሀገራት መካከል ያለው ጦርነት ለማቆም ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡት ጥሪ የኢራኑ መሪ አያቶላ አሊ ካሜኒ ውድቅ ማድረጋቸው ይታወሳል።